ይስማዕከ ወርቁ አንድ ላይ ነበረ የተማር ነው። ይስማዕከ ከዘጠነኛ እስከ 12ኛ አንድ ክፍል ነበረ የተማር ነው። የእናንተ ባች ነው ይስማዕከ? የእኛ ባች ነበረ ይስማዕከ። ይስማዕከ ሰው የማያውቀው የሆነ አስቂኝ እንትን አለው እስኪ ንገረን፣ ሚስጥር ማውጣት። ይስማዕከ በጣም ጎበዝ ተማሪ ነበረ። ጎበዝ ተማሪ ነው። ይሄ ለሰው ደራሽ ልጅ ነው እና ጀርባው ላይ በጣም እንትን ተሸክሞ ነው የሚዞረው። መጽሐፍ ተሸክሞ ነው የሚዞረው ሪል ዲዘርቭ የሚያደርግ ልጅ ነው። በቃ ሪል ደራሲም ነበረ። እና መጽሐፍ ተሸክሞ ነው የሚመጣው፣ ትምህርት ቤት ያመጣልናል፣ እንድታነቡ ማለት። ይዞ እጁ ላይ መጽሐፍ አይጠፋም ነበረ በወቅቱ። አሁን ሰው አግኖ የሚያወራቸውን መጽሐፍቶች በወቅቱ እኛ ከይስማዕከ ነበረ የምናገኘው። እና ጀርባው ሙሉ መጽሐፍ ተሸክሞ ነው የሚሄደው። ስለ መጽሐፍ፣ ስለ ፊሎሶፊ ማውራት ምናምን ደስ ይለው ነበረ። ሁላችንም ይሄ የሃይማኖት ክርክር ዘጠኝ አስር ምናምን ስትሆኝ ያ ነበረ። ልክ ከአስራ አንድ ከአስራ ሁለተኛ ስንደርስ ባህሪያችን እየተለወጠ መጣ። ይሄ ፊሎሶፊካል የሆነ መጽሐፍ ማንበብ፣ ክርክሮች፣ የፖለቲካል አይዲዮሎጂዎች ላይ እዛ ላይ ፎከስ ያደረገ ውይይት ነበር እና ግሩፕ ውስጥ ከነበሩት ልጆች መካከል አንደኛው ይስማዕከ ነው። እና ይስማዕከ የሆነ ጊዜ ከአንድ መምህር ጋር ተጣላን ከአንድ መምህር ጋር ተጣላን እና ሁሌ ትምህርት ቤታችን አርባ አርብ ዕለት የስነ ጽሁፍ ዝግጅቶች ይቀርባሉ። የስነ ጽሁፍ ዝግጅቶች ይቀርባሉ። ከእሱ ጋር ተጣላን ብንከስም ሊቀበሉን አልቻሉም። መምህሩ ትምህርት ሲሰጠን የሚሰጥበት አካሄድ ደስ አይልም። ነገር ግን ይሄ የተማሪዎችን አቅም ለክቶ ሪፖርት በማድረግ ምናምን ቢሮ ወደደው፣ እኛ ጠላ ነው። ቢሮ ወደደው ከዛ ክላሽ አደረገ እና ቢሮ በሱ ምክንያት ከአጠቃላይ ከርዕሰ መስተዳድሩና እዛ ካለው ሲስተም ጋር የእኛ ባሽ ጥል ውስጥ ገባ እና መምህሩ ላይ ግጥም ጽፎበት መጣ እና ሆላ መምህር ሆላ ሆላ ረቢ ሆላ ምናምን የሚል ግጥም ጽፎ መጣ ይስማዕከ። ከዛ በኋላ ያ የአርብ የአርብ እንትን በሱ ምክንያት ተዘጋ፣ ድጋሚ እንዳይካሄድ ተብሎ ይስማዕከን ያዘጋብን ሆኑ የሆኑ ነገሮች በጣም ተናጋሪ ነበረ ይስማዕከ። ይሄ አደጋው ደርሶበት ልሳኑ ላይ አሁን በንግግር ቴራፒ እየተደረገ ነው። አግኝቸውም አውርቸው ነበረና እንደሚጽፈው ነው ሲያወራ። በወቅቱ በነበረው መድረክ ይዞ ሲናገር ምን በጣም ኦራተር ነው። ምንም ተናግሮ በየትኛውም አንግል ተከራክሮ ማሳመን የሚችል አይነት ልጅ ነው ይስማዕከ። በዛ ላይ ጎበዝ ተማሪ ነው እና የሆነ ነገር ጀምሮ በእንግሊዘኛ አንድ ጊዜ ሂስትሪ ነው ጂኦግራፊ መሰለኝ ጀመረ። ብላክቦርዱ ሞልቶ ጨረሰው። ሆነ አስረዶ ፕሬዘንቴሽን ማለት ነው እና ጻፈ ሁለት አይደለ? ድሮ ጥቁር ብላክቦርድ ደርሰሽበታል? እሱ ዋይት ቦርድ ላይ ነሽ እንጂ ብላክቦርድ፣ አንድ እንደዚህ ይደረግና መሀል ላይ ታሰምሪያለሽ። ከዛ በኋላ በሁለት ሳይድ ነበረ የሚጻፈው። ይኸኛው ሳይድ ሲያልቅ ያኛው ሳይድ ረዥም ስለሆነ ረዥም ነው፣ ግርግዳ ሙሉ ነው። እና ያንን ግርግዳ ሙሉ የሆነ ነገር ይዞ ሙሉ በሙሉ ነበረ ጽፎ የጨረሰው። የሆነ ይሄ የመያዝ ካፓሲቲው ምናምን ነገር በጣም አይኪዩ ከፍ ያለ ነው። ይስማዕከ ሪሊ በጣም ከፍ ያለ ልጅ ነበረ። እና የመጀመሪያው ስራው የወንድ ምጥ ነበረ። የወንድ ምጥ የመጀመሪያው ስራው ነው። ሪሊ ይከብድ ነበረ በዛ እድሜ ላይ ስንት አመት ስብነት ነው ማለት ነው። እንደ ሳይመረቅ ነው፣ አስራ ሁለተኛ ክፍል ነው። እና በአስራ ሁለተኛ ክፍል ደረጃ አሁንም ይከብዳል። አንድ መጽሐፍ መጽሐፉ አይደለም የዚህ የኮንተንት የቃላት አጠቃቀሙና እንትኑ ቅኔው በጣም ከባድ ነበር። ይስማዕከ ግዕዝ ይችላል። እንደገና ደግሞ ከግዕዝ ውጭ ደግሞ የዚህ የአማርኛ የቋንቋ አጠቃቀሙ ብዙ ነው። የወረስኩት አሁን ለኋላ ላይም ላለኝ የጋዜጠኝነት ህይወት ጠቀሙኝ ከምላቸው ሰዎች መካከል ከእሱ ጋር የነበረኝ ግንኙነት ነው። ስለዚህ እሱ ነበረ እንትናችን ውስጥና ሶ ዲስከሽናችን፣ ወሬያችን ምናምን ምናምን ነገር ከስነ ጽሁፍ ጋር የተያዘ ከፊሎሶፊ፣ ከፖለቲክስ ይሄ ሀርድ ሀርድ ኢሹዎች ሆኑ እና ያ ነገር በጣም ጠቅሞን ነበረ። ፋና እንግዲህ ብዙ የፐርሰናል ምክንያቶች አሉ። ግን አንድ አሳዛኝ ገጠመኝ ነበረኝ ፋና ላይ። በአንድ ዶክመንተሪ አነበብኩኝ እና ያ ዶክመንተሪ በወቅቱ የነበረው ከህወሀት ጋር የተያዘ ጦርነት ላይ ነበር እና የጎንደር ኢንሲደንት ተፈጥሮ ነበር። ከዚህ ከእስልምና እምነት ተከታዮች ጋር የተያዘ ኢንሲደንት ተፈጥሮ ነበረ። አዎ የዚህ በመቃብር ቦታ ላይ የተነሳ ጸብ ሰዎች ሞቱና፣ ከሱ ጋር የተያዘ ችግር ነበር በመላ ሀገሪቱ። ኋላ ላይም የሃይማኖት ጸብ ሊነሳ ይሆን እንዴ የሚል ነገር ተነስቶ ነበር እና አንድ ዶክመንተሪ መጣ እና በወቅቱ ጦርነት ወቅት ላይ ስለነበረ የህወሀት ነው ይህንን ያደረገው የሚል ቶን ያለው ነው። ልክ በብሄር ሲያቅተው አሁን ደግሞ ሃይማኖት በሃይማኖት በማጋጨት ህዝቡ ህወሀት ላይ እንዳይነሳ ለማድረግ የሚል አይነት ቶን የነበረው ዶክመንታሪ ነው ያመጣ። በጣም ባጠረ ጊዜ ነው፣ ፍጥነት ነበረው። ያው ፖለቲካውን ምናምን ተታወቂያለሽ እና እንዳነብ ሴሌክት የተደረግኩት። እኔ ነኝ እንደዚህ አይነት ሲሆን፣ ደግሞ ያው ድምፅ ሴሌክት ይደረጋል። ጠንከር ያለ ድምፅ ያለው ምናምን ሀሳቡን ለማስረጽ ምናምን ተብሎ እና እሱ ከመጣ በኋላ አነበብኩኝ። ኋላ ላይ ፕሮዳክሽኑን ሌሎች ልጆች ናቸው የሰሩት። ንባቡ እኔ ነበርኩኝ። ኃላፊነት የተሰጣቸው ሌሎች ልጆች ነበሩ። ይሄ ፕሮዳክሽን ስራውን በመስራት ማለት ነው። ከተወሰነ ለመከታተል ሞከርኩኝ። ፕሮዳክሽኑን ግን አላስደሰተኝም ነበረ በወቅቱ ማለት ነው። በኋላ ላይ እያስደነገጠ ይመጣ ይህ ነገር በዓል ደርሷል። አይ ቲንክ ኢድ አልፈጥር እንደዛ ይህ ነገር ከቀሚ ይለፍ ግጭት ሊፈጥር ይችላል የሚል ስጋት እንትን አለብኝ እና ይህንን ሰጀስት አረኳቸው። ሁለተኛ እንትን ካለም በኋላ በፍጹም መሄድ የለበትም የሚል አቋምም አንጸባረቅ። ኦሬዲ ግን ከኔ አቅም በላይ ይሆን አንብበኸዋል፣ አንብበኸዋለው ፕሮዳክሽኖቹ ላይ ምናምን የሚላኩ የነበሩ ምስሎች ምናምን ነገር ከባድ መሀል መሀል የሚገቡት ማልበሻ አለው አይደለ፣ እነሱ እነሱን ከባድ ነበሩ። ተላለፈ ተላለፈ እሱ በጣም ባላነብብይምቆጭበት ኋላ ላይም ይቅርታ ያለው ማንበብ አልነበረብኝም ብዬ ምክንያቱ የነበረኝ ኦፍኮርስ ለማንበብ ኢንቴንሽን የፖለቲካው ትኩሳት እዛ ውስጥም ስለነበርን በዛ መንፈስ የተቃኘ እንጂ ከሃይማኖት ጋር ምንም የተያዘ ጉዳይ አልነበረውም። የዛን ፐርስፔክቲቭ አልነበረውም ጽሁፉ። ግን ኋላ ላይ ፕሮዳክሽኑ ሲወጣ ምናምን የገቡት ድምፆች አውዱን ቀየሩት ሙሉ በሙሉ ማለት ነው። እንዳልኩሽ ሌሎች ልጆች ነበሩ ፕሮዳክሽኑ የሰሩት እና አውዱን ሙሉ በሙሉ ቀየረው። የቲክቶክ ምስሎች ምናምን ምናምን እና ሁሉም ኃጢያት ተሰብስቦ እኔ ላይ መጣ። ገብቶሻል። ድምጽ እኔ ስለሆነ ፕሮዳክሽኑን የሚሰራው ጽሁፉን የሚያዘጋጀት ምናምን ኤቭሪቲንግ ወደኔ መጣ እና ብዙ ተቃውሞ ነበረ፣ ብዙ ዛቻ ነበረ። ልክ ነው ተቃውሞ መነሳቱ፣ ልክ ነው ምክንያቱም ያ የሙስሊም ኮሚዩኒቲ የዶክመንተሪ ተጠቂ ነው። ይሄ እነ ጅሃዳዊ ሐረካት ምናምን ምናምን ተብሎ በኢህአዴግ ጊዜ ተጠቂ ስለሆነ ያንን ማንጸባረቁ ልክ ነበረ። እኔም አንበብ አልነበረብኝ ማለት ትልቁን ጥንቃቄ ማድረግ ነበረብኝ ብያው። ግን አላነብ ማለት ትችላለህ እንደ ድርጅት ዋና ውስጥ ጋዜጠኛ እስከሆንክ ድረስ ወል እንትን ይሄ አሁን ጻድቅ መጫወት አልፈልግም፣ ወይ ጀግና ምናምን መጫወት አልፈልግም ኦፍኮርስ ሮሙ ጠባብ ነው፣ ግን ደግሞ አለማንበብ እችላለሁ ያንን ሪጀክት የተለያዩ ምክንያቶች ቢሆን ማቅረብ ከባድ ነው። እንዳልኩሽ አለማንበብ ከባድ ነው። በተለይ እንደዚህ የተልእኮ የምናምን የምናምን የሚባሉ ዜናዎች አሉ ሴሌክት ተደርገሽ እንት ሪስኩ ከባድ ነው፣ ግን ደግሞ እንዳልኩሽ ይሄ በጣም እንትን ሁሉን ነገር ወደ ሌላ አካል መጣል አልፈልግም።

መኖር አለበት ብዬ አስባለሁ። ልክ አሁን ኢህአዴግ ላይ የነበሩ ባለስልጣናት እኛ እኮ ተላላኪ ነበርን አይነት ነገር አለ አይደለ? ሁሉንም ጥፋት ወደ ህወሓት ደፍድፎ ምንም ፓርት እንዳ ፓርስል እንዳሉ ነው፣ የስርአቱ አካል እንዳልነበሩ፣ ለጠፋው ጥፋት ሪስፖንሲቢሊቲ እንዳልወሰዱት ማለት ነው። ማለት እዛ ውስጥ እስከተገኘሽ አንድ አካል ነሽ። ስታስፈጽሚ ነበር፣ ስትሰሪ ነበር ጥቅማጥቅም ስትወስጂ ነበር፣ ቪኤት ተጠቃሚ ነበር፣ አበል ነበረሽ፣ የውጭ ከዚህ በላይ ምንም ልታረግ አች። እና ታዲያ ይህን ሁሉ የነበረ ሰው ኢቭን ወሳኝ የነበረ ሰው አይ ሌሎች ልከዊ ነው ቢል አሳማኝ አይደለም፣ አይደለ? ልክ ነው፣ ጫና ሊኖር ይችላል፣ ዶሚነንሱ መኖሩን አትከጅም። ግን ደግሞ ላኪ እንዳለ ሁሉ የሚላከውም ሰው የራሱ ኃላፊነትና ሪስፖንሲቢሊቲ አለ። አትሊስት እሺ ብሎ ተልኳል ሶ እንትን አይደለም አሁን ጻድቅ መጫወት ፈልጋለሁ። ምልሽ ላስነበቡኝ አካላት ብቻ ሁሉንም ኃላፊነት መስጠት አልፈልግም፣ እኔም ድርሻ አለኝ ነው። ስለዚህ ለዛ ነው ይቅርታ የጠየቅኩት። በሰዓቱ ይቅርታ ጠይቀሃል። ጉዳዩ ይርገብና ይቅርታ ጠይቃለሁ እየነበረ በጉዳዩ ላይ ይቅርታ ጠይቂያለሁ። አሁንም ቢሆን ይቅርታ መጠየቅበት ማንበብ የሌለብኝ ዶኪመንተሪ ነበር። ማንበብ የሌለብኝ ዶኪመንተሪ ነበረ። ምክንያቱም ይሄ ከሚሳደበው እገልሃለሁ እቆርጣሃለሁ ከሚለው ውጪ በልቡ የሚያዝንብኝ ሰው አለ። እውነተኛ አማኝ የሆነ ሰው እውነተኛ ሰዎች አሉ። እውነተኛም ባይሆኑ በምንም መልኩ እነሱን ሊያስከፋቸው የሚችል ነገር መነገር የለበትም፣ ማንንም ሰው ቢሆን ማለት ነው። ስለዚህ የሆኑ ኮሚዩኒቲን ነው እኔ በዛም አይንድ ሴታፕ አለ ለማሳዘን ወይም የነበረው የፖለቲካውን ላንድ ስኬፕ ብቻ በማየት ነበረ። ግን ደግሞ ያዘነ ማህበረሰብ አለና በምንም ሆነ በምንም ያ ሶሳይቲ እኔ ላይ አዝኗል። ስላዘነ ደግሞ ይቅርታ ይገባዋል አይደለ? አሁንም ይቅርታ ነው ምለው። ያኔም ይቅርታ አውጥቼ ጠይቅ ያለው አንዱ ከጋዜጠኝነት ህይወቴ መጥፎ ኢንሲደንት ምለው እሱ ነው ባልሰራሁት ምን አለ ባላደረግኩት ምለው ኢንሲደንት እሱ ነው። ከዛ ውጭ ግን ያው የዚህ የጦርነቱ ላይ የነበረን አክቲቭ ሮልም እሱም አሁን ሁሉ ነገር ካለፈ በኋላ በወቅቱ የነበረው የእኛ የብስለት ደረጃን ምናምን ስትመለከተው እንግዲህ ሀገር ለመከላከል ለመጠበቅ ብለን ነው። እንደዚሁም ደግሞ ህወሀት ላይ ያለን ተቃውሞ ኤቢት የተለጠጠ ይመስለኛል ትንሽ የበዛ ነው ማለት ኤኒ የፖለቲካል ግሩፕን መተቸት ካለብሽ የተለጠጠም ይመስለኛል። እና ህወሀትን ለመተቸት ወይም ህወሀት ላይ ባለን ተቃውሞ ምክንያት አፍተሮል የተጎዳው የትግራይ ህዝብ ነው። እና በጦርነቱ በጣም አፌክትድ ሆኗል። የሆነው እንዲሆንበት ሆኗል። እኛ ያሰብነው እንግዲህ ልክ ነበርን፣ በወቅቱ በነበረን አቋም ሀገር መከላከል ሀገር መጠበቅ። በዛም በኩል የነበሩ ደግሞ የተሳሳቱ ፕሮፓጋንዳዎች ነበሩ፣ እሱን ካውንተር አርገሽ፣ የመመለስ ሚና እንዲኖርሽ ይጠበቃል እና ያ ያ ጉዳዮች ነበሩ። ግን ምንጊዜም ጦርነቶች መጥፎ ገጽታቸው ምንድን ነው? ከፖለቲካል ፓርቲዎች ያልፉና ህዝብን ወደ ችግር ይዳረጋሉ። ንጹሀን ናቸው የሚሞቱት። ምን ሆኑን አቶ ጌታቸው ዶክተር ደብረ ጽዮን ምን ሆኑ? ከዛ ሁሉ እልቂት በኋላ ኮ ለወንበር የሚጣሉ ሰዎች ናቸው የሆኑት ፖለቲከኛው የውስኪ ጽዋውን ከማንሳት አይጎልም። አንድ ድሃ ናት ናት ልጇን የምታጣው እዛ የደረሰውን ማህበራዊ ምስቅልቅል፣ የጦርነት ትሮማ፣ የትምህርት ማቋረጥ እነዚህን የመሳሰሉ ጉዳዮችን ተመልከች። ይሄ ችግር የፋዘር ዘመዶች እዚህ ወለዮዎች ናቸው እና ድንበር አካባቢ ናቸው። ትግራይና የዚህ አማራ ድንበር ላይ ውዝግብ ያሉበት አካባቢ ላይ ናቸው የእሱ ፋሚሊዎች ያሉት። በጦርነቱ ወቅት ላይ ተጎጂ ሆነዋል በጣም እና የዛን የጦርነት በቅርበት ታውቃለህ? አዎ አካባቢውን ሄጄ እንትን ብዬ ነበር። ርችት ሲተኮስ እንዴት ትራውማው እንዴት እንደሚያንቀጠቀጣቸው እንደገና ደግሞ ይሄ ልጆች ሆ ዩኒቨርሲቲ ተማሪ ሆኜ እማቃቸው ትንንሽ ልጆች አድገዋል ግን ትምህርት ዩኒቨርሲቲ በሚገቡበት እድሜ ላይ ከዘጠኝ አቋርጠናል ከስምንት አቋርጠናል ምናምን ይሉሻል። አራት አምስት ዓመት ትምህርት ማጣት። ስለዚህ አሁን ጦርነቶች ክፋታቸው በፖለቲካል ፓርቲዎች የሚያልቁ አይደሉም፣ ወይም ደግሞ በእነሱ መካከል የሚያልቅ አይደለም። ህዝብ ላይ ይወርዳል። ምንም ጀስቲፊኬሽን ሊኖርሽ ይገባል። ስለ ህዝብ ለሆነው ነገር ግን እሱ ደግሞ በጣም ባይሆን በዛ ውስጥ ባናልፍበት ይህ ሀገር በየ25 ዓመቱ ጦርነት የሚካሄድበት ሀገር ነው። ረሃብ በየ10 ዓመቱ ይደርሳል። ከዛ አዙሪት ውስጥ አልወጣንም ነው። በዛ አዙሪት ውስጥ ነው ሀገሩ የሚሽከረከረው። ትላንትና ከዛሬ 50ና 60 ዓመት በፊት የሚያጋጩን እሾች ዛሬም ያጋጩናል፣ ተመልሰው ይመጣሉ። እንቅፋቱ ሁለቴ ከመታ የሚባል አባባል አለ አይደለ? ስሙን አንጥረውና ሶ የመታን እንቅፋት ነው ደጋግሞ የሚመታን የዛ አካል መሆንሽ እንትን ይልሻል ያለው ለሀገር ነው ግን በአማራም በአፋርም በትግራይም ጦርነቱ በመነሳቱ ምክንያት ሁሉም ተጎጂ ነበረ ጦርነቱ በመነሳቱ ምክንያት ሁሉም ተጎጂ ነበረ የመሀል ሀገሩ ሰው ከዚህ ሄዶ የሞተው ሰው ከደቡብ ከኦሮሚያ ሄዶ የሞተው ሰው እስከ ቀላል ነው ወይ ቁጥሩ ቀላል አይደለም በዛ የወደመው ኢኮኖሚ ቀላል አይደለም ወደ 28 ቢሊዮን ዶላር አካባቢ እንትን ብሏል ሶ ጋዜጠኛ ስትሆኚ ይሄንን ነው ፌስ የምታደርጊው። እዛ ደግሞ ሚዲያው ዋና እሱ ነበር፣ የጦርነቱ ዋና ሚና ተጫዋቹ ሚዲያው ነበር። ሚዲያው ነው አፋፋሚ። እንደውም ሆኖ ነበር፣ አለስልሽ አማራጭም የለ። አንድ ድምፂ ወያኔ ነፍሱን ይማረው እና ፍቅር ወልዶ የሚባል በጣም ጥብቅ ጓደኛ ያለን እና እንዲን ነው ጦርነቱ ሲጀመር እያለን ሳይጀመር በፊት እንቀላለድ ነበረ አንተ በዚህ ሳይድ ሆነ እኔ በዚህ ሳይድ ሆና ምን እያለን ሄደን እሱ ድምፅ ወያኔ እዚህ አዲስ አበባ ያለው ብራንች ነበር የሚሰራው፣ ፋና ነው የሚሰራው። እና የሚገርሚች ስልክ እንለዋወጣለን። ይሄ የእንትና ስልክ አለ እንደ ምናምን የከሌ ስልክ፣ የአብን ሰዎችን ስልክ ፈልጌ ነበር፣ ኦፌ እኮ ሰዎች ስልክ ፈልጌ ነበር ምናምን፣ አዎ ይልና ይደውልልኛል። ብዙ ጊዜ ቅርቡ ጓደኛው እኔ ነኝ። እና እሱ ድምፂ ወያኔ ላይ ለሚሰራው የዜና ግብአት ስልክ የሚወስደው ከኛ ነው። እሱ ከመንግስት ተቃራኒ ሆኖ ይሰራል። እሱ እና ሁለት ጓደኛሞች ነን፣ በጣም እንዋደድ፣ ተመሳሳይ እድሜ ላይ ያለን አንድ ክፍል ውስጥ የሰራን ጓደኛሞች ነን። ግን ሁለት አቋሚ ዘንድ ደግሞ ለተለያየ ሚዲያ እንሰራለን። እንግዲህ ጦርነቱ ማለት ይሄ ማለት ነው። ሁለት ወንድማማቾች ሁለት የአንድ ሀገር ልጆች በፖለቲካ ልዩነት በሁለት ጎራ ሆነው ይታኮሳሉ። እና በወቅቱ አንድ ጓደኛ ጓደኛችን ነበሩ እና ልጁ የጎንደር ልጅ ነው፣ ልጅቷ የትግራይ ልጅ ናት። እና ልትወልድ በሄደችበት ተዘጋ፣ እንትኑ ድንበሩ ተዘጋ። በጣም አስጨናቂ ጊዜ ነበረ። ልጅና ሚስቱን እዛ ትቷል። በቃ ይተክዛል ምናምን ይላል። ብዙ ነገር በሱ ህይወት ውስጥ ሆነ። ከዛ ጦርነቱ ደግሞ ትግራይ አለቀና ደግሞ አማራ ክልል ላይ ገባ። እሱ ደግሞ ሌላ ጭንቀት። እንግዲህ እዚህ ቤተሰቦቹ አሉ ጎንደር ላይ፣ እዛ ደግሞ ትግራይ ላይ ሚስቱና ልጆቹ አሉ። ኢንፎርሜሽን ማግኘታችም፣ እዚህም የጦርነት ቀጠና፣ እዛም የጦርነት ቀጠና ሶ ለአንድ የሰው ልጅ ምን ያክል የስሜት ድብታን እንደሚፈጠር አስቢ። እና ሚዲያ ላይ አንዳንድ ጊዜ መስራትን በተለይ እኛ ሀገር ባለ ሚዲያ ላይ አንዳንድ ጊዜ መስራትን የምትራገሚው በእንደዚህ አይነት ኢንሲደንቶች የዛ አካል ደግሞ ስትሆኚ፣ ምን አለ በዚህ ጊዜ ጋዜጠኛ ባልሆንኩ የሚያስብሉ እውነታዎች ጋር ትጋፈጫለሽ እና እንደ ሀገር የመጣ ችግር ነው። ያንንም ይሄንንም ብሌም ለማድረግ አይደለም ግን እንደ ሀገር ሁላችንም ወድቀናል። በዚህም ሳይድ ያለው በዛም ሳይድ ያለው ልዩነታቸውን በጠረጴዛ ዙሪያ መፍታት ሲችሉ ወደ ጦርነት መገባቱ ብዙ ኮስት አድርጎናል። እኔ ብሌምን ወደ ሌሎች ማስተላለፍ አልፈልግም። አንዱ አካል እኛ ጋዜጠኞች ነበርን። እኛ የምንወስደው ኃላፊነት አለ እና ተልኬ ነው ምናምን፣ ኖ ብሌም ወስዳለው፣ የዛ አካል አንዱ የዛ አካል ነበር። ምልሽ አሁንም ልነግርሽ መፈልገው ይሄኛው አካል ጻድቅ ነው፣ ያኛው አካል ጻድቅ ነው አይደለም። ህዝብ ነው የተጎዳው፣ ጦርነት በመኖሩ ህዝብ ነው የተጎዳው፣ ሰላም ባለመኖሩ ምክንያት ሰው ነው የተጎዳው። እና አሁንም ግጭቶች በሰላማዊ መንገድ የማይፈቱ ከሆኑ የሚጎዳው የሚያልቀው ህዝብ ነው ለማለት ነው።